ነገርኩሽ። በጣም ደክሞኛል። የምትኝን በይኝና ልተኛበት። የሀናን አባት ሕክምና ምን ይሁን ብለን የሸፈንከው? ብሸፍንላቸው ምን ችግር አለው? እኔ መሸፈን አቅቶኝ ነበር እንደ ሕክምናውን ያቋረጥኩት። አቅቶሽ እንዳልሆንማ ይገባኛል። እና እኔን ለማበሳጨት በልጆች ፊት ክፉኝ እንድታይ ነው የተውኩትን ነገር ለማድረግ የሞከርከው። ሚላት ግን ሰሞኑ ደህና ነሽ? እሱ ደግሞ ምን ማለት ነው? የምታደርጊው ነገር በሙሉ ልክ አይደለም። ኧረ እባክህ! ጭራሽ ደግሞ የማደርገውን ነገር ትክክል መሆን አለመሆኑን ልትነግረኛ እኔ እኮ ባልሽ ነኝ። ስህተትሽን ባር ምንድን ነው ችግሩ? ሲጀመር እኔ ምንም አይነት ስህተት አልሰራሁም። ከዚህ በላይ ምን አይነት ስህተት ለመስራት ፈልገሽ ነው መስፍን? ስህተት ስህተታት በላይ እኔ ምንም አይነት ስህተት አልሰራሁም። በሰው ነፍስ ከመጫወት በላይ ምን ስህተት አለ? የሚላት የምወድሽን ያህል እንደ ማከብርሽ ታውቂያለሽ። የአንቺን ስህተት ለመሸፈን ብዬ ነው ይህናን አባት ሙሉ የህክምና ውጫቸውን የሸፈንኩት። አረባከ ህፃን ልጅ ነው እንዲ መመስል ሆን ብለ አረ እንዲ በልጆቼ ፊልታሳጣኝ የሞከርኩ አሁን ተነስተ ደግሞ እንዳምን ትፈልጋለን አሁን አሁን ምን እንደነካሽ አላውቅም። ከአንቺ ጋር መነጋገርና መግባባት በጣም ከባድ እየሆነ ነው። አብደሻል እያልኩኝ ነው። አንቺ አልሽ ነት መስቀልና ፎቶውን ሰርቄ የሰጧቸው ለምን እንደፈለጉት አላወቅኩም ነበር። ባለፈው ነው አንተና ና ሆስፒታሉ ስታወሩ የሰማሁት። ከዛ በኋላ ከባድ ፋውል እንደሰራው ገባኝ። እዚህ ያው እንዲ

መስፌኒ ሙሉ በሙሉ የሀንቾን አባት እንግዲህ የኖላዊን የህክምና ውጤት ሸፍኗል። እንዲሁም ደግሞ ህክምናው ጨርሰው

ማለት ነው። ወደ ቤት በተመለሰበት ሰዓት እንዴት ቃል የገባሽውን ነገር ወይዘሮ ሜላት ቃልሽን ታጥፊያለሽ? በማለት እንግዲህ ያለውን ነገር ከወይዘሮ ሜላት ጋር አቶ መስፍኔ አውርተው ነበረ። እኔ ካልኳት በላይ ለእሷ እርዳታ አድርጃለሁ። ከዚህ በኋላ ግን ስለ እሷ ምንም አይነት ብር ማውጣት አልፈልግም በማለት እንግዲህ ተመልስለታለች። በፍጹም እንደዚህ ማድረግ አልነበረብሽም በድርጅቱ ምክንያት አይደለ ወይ? እሳቸው እንድታከሙ የፈለግ ስለዚህ እስከ ጥግ ድረስ መሄድ ነበረብሽ። እንደዚህ አለ ማድረግ አልነበረብሽም በማለት እንግዲህ የሷን ጥፋት እኔ መካስ አለብኝ በማለት ዶክተሩ ጋር በመሄድ እንግዲህ አቶ መስፌኒ ማንንም ሳያስፈቅድ ቀጥታ በመሄድ እንግዲህ ወይዘሮ ሜላትን ጥፋት እኔ መካስ እፈልጋለሁ በማለት እንግዲህ ቀጥታ ሂዶ ዶክተሩን በማውራት ሙሉ በሙሉ የሀንቹን አባት የሕክምና ወጪ እኔ እሸፍናለሁ። አሁኑኑ እንዲታከም እፈለጋለሁ ልጅቷም ከዚህ ከጭንቀት ማረፍ አለባት። በማለት እንግዲህ አቶ መስፍኔ ቀጥታ ሄዶ ዶክተሩን አውርቶት እንዲሁም ደግሞ ወዲውኑ በፍጥነት ህክምናው እንዲደረግ ሆኗል። እጅግ በጣም ደስ የሚል ሁኔታ ነበር። ሀናም እጅግ በጣም ነበር እየተደሰተችው። ፈጣሪዋን በጣም ነበር እያመሰገነችው ምክንያቱም ካሰበችው በላይ እሱ ፈጣሪ ሁሉን ነገር ስላከና። ሆነላት እና የምትወደው የምትሳሳላት አንድ አባቷ ህክምናውን ጨርሶ ሰላም ስለሆነላት፣ እንግዲህ አሴርም ወደ ቤት አልሄድም፣ ሀናም ወደ ቤት አልሄድም፣ እንግዲህ የአባታችን መንቃት ሁላችንም እንጠብቀዋለን በማለት እንግዲህ ሁለታቸውም ነቅተው እየጠበቁ ባሉበት ሰዓት ነበር። እንግዲህ ኖላዊ የነቁት እጅግ በጣም ነበር ደስ ያላቸው፣ ሲነቁ ምክንያቱም ሀና እንዲሁም ደግሞ አሴር እጅግ በጣም ኩርትም ብለው ተኝተው ነበረ፣ ሲጠብቁት ነበረ እና ሲነቃ እንደዚያ ሆነው ስላያቸውም እጅግ በጣም ደስ ብሏቸዋል። ስለተሳሰቡ ሁለታቸው እንግዲህ አንድ ስለሆኑ እጅግ በጣም ደስ ብሏቸው ሁለታቸውንም አቅፈው በጣም ደስ ብሎኛል ልጆቼ፣ ሀሳባችሁ ሁሉ ስለተሳካላችሁ ጸሎታችሁ ሁሉ ስለተሰማ እጅግ በጣም ደስ ብሎኛል በማለት እንግዲህ በንባ እየተራጩ ሁለታቸውንም አቅፈው የደስታቸውን ሁኔታ እንግዲህ ሲገልጹ አይተናል ማለት ነው። ሌላው እንግዲህ እነ ሰላምዬም እንዲሁም ምናሴ ዋጋ በጣም ከፍለዋል። ምክንያቱም እንግዲህ አባታቸው እንደዚህ እናደርጋለን ሲሉ እጅግ በጣም ነበር ደስ ያለ። እንግዲህ ኖላዊ በክፍል አምሳ ሶስት ላይ ለየት ያሉ ነገሮችን እንግዲህ አዳዲስ ነገሮችም እንደዚህ መጥተዋል። እንግዲህ አንደኛው እጅግ በጣም ደስ የሚለው ነገር ያው የኖላዊ የመዳናቸው ጉዳይ ነው። እስከ መጨረሻው ያላቸውን ሕክምና ጨርሰዋል። እጅግ በጣም ነው ደስ የሚለው። እንግዲህ ሀና ዶክተሩን ጠርጥረዋለች። ምክንያቱም በአባቷ ሕክምና ላይ እና እንዲሁም ደግሞ በእሷ በደንኤ ምርመራው ላይ ስህተት ተፈጥሯል። የሆነ ምክንያት ወይንም ደግሞ የሆነ ነገር አለ እንጂ በፍጹም እንደዚህ ሊሆን አይችልም በማለት እንግዲህ ዶክተሩን ስታፋጥጠው አይተናል። እሷ በእርግጠኝነት የወይዘሮ ሜላት ልጅ እና እንዲሁም የአቶ መስፍኔ ልጅ እንደሆነች ሙሉ በሙሉ እሷ ተረድታለች ማለት ነው። ምክንያቱም እርግብ እንግዲህ መስቀሏል እና እንዲሁም ፎቶዋን ሰርቃ የእሷን ታሪክ የእሷን ህይወት በሙሉ ሰርቃ ነው እዚያ ቤት የገባችው ማለት ነው። ስለዚህ የደን የምርመረው በምንም ታምር ሊቀየር አይችልም። ስለዚህ የሆነ ነገር አለ የሆነ ኬዝ አለ ብላ እንግዲህ ጠይቀው ነበረ እሱም ደግሞ ምንም ነገር እንደሌለና ውጤቱና ያለው ነገር እንደዛ እንደሆነ በማለት እንግዲህ ይነግሯታል። እኔ ግን እንደዚያ አይደለም፣ ለማንኛውም ግን የሆነ ነገር ከጀርባ እንዳለ እንዳወኩኝ ልንገርፍ ብዬ ነው በማለት እንግዲህ በሙሉ እንትኗ ስትናገር ነበር። ትክክል ነች። ስለዚህ አሁን ላይ ዶክተሩ እንትን ይላል። ሀና በነገራችን ላይ እየጠረጠረችውና የአባቷ የሕክምና ብር እንኳን የጨመረ ጊዜ እርግብን ጠርጥራት ነበረ ማለት ነው። ምክንያቱም ከአባቴ ጀርባ ካለው ህክምና ጎን ያንቺ እጅ ካለበት ግን አለቅሽም በማለት እንግዲህ ተነጋግራ ነበር ማለት ነው። ሀና በእርግጠኝነት ወደ ወይዘሮ ሜላት ቤት ራሱ የምትመለስበት አጋጣሚ አሁን ይኖራል በአቶ መስፍኔ ላይ ማለት ነው። አቶ መስፍኔ እንግዲህ ህክምናውን፣ የህክምናውን ማለት ነው የደኔ የምርመራውን ውጤት እንግዲህ ሰላም በነገረችበት ሰዓት፣ ባኔ እኔ እኮ ምንም ነገር አላመንኩም። እንዴት እርግብ ልጅ ልጃች ልትሆን ትችላለች። እኔ ግን ውስጥ የሚነግረኝ ል ዬ የማስባት የሚነግረኝ ውስጤ ሀና ነች፣ በማለት እንግዲህ ለሰላም ለልጁ ሲናገር ነበር። አባዬ እንዴት ግን እንደዚህ ያደረግ አላቅም፣ ግን ውስጤ እጅግ በጣም ደስ የሚለኝ እና ልጅህ ነች ብሎ የሚነግረኝ ሀና ነች። የውጤቱ ምክንያት ያለምንም እንትን በመሆኑ በምን እርግጠኛ ናችሁ በማለትም እንግዲህ ጠይቋት ነበረ። ግን ደግሞ ሌላ ጨዋታ ነገር ስለያዙ ወደ ኋላ አድርጎታል ማለት ነው። ስለዚህ አቶ መስፌኒ በእርግጠኝነት የህክምና ውጤት እንደተቀየረ ይጠረጥራል። እንግዲህ ወይዘሮ ሜላት አሁን ላይ ወዲህ ወዲህም ብላ ማየትም አልፈለገችም። በቀጥታ ብቻ ከእርግብ ውጭ ማንንም እየሰማችም እያየችም አይደለም ማለት ነው። ሙሉ በሙሉ እርግብን ነው ያመነቻት። እርግብ ስትመነምናትና ስትበላት ስታኝካት በእርግጠኝነት የሆነ ጊዜ ትነቃለች። አሊያም ደግሞ እርግብም ከወይዘሮ ባዩሽ ጋር በስልክ ስታወራ በዚያ አጋጣሚ የሁለታቸው ገመና የሚገለጥ ይሆናል። ግን ደግሞ ሀና አሁን ላይ ዶክተሩን አትተወውም። ምክንያቱም የቤተሰቦቿን ነገር አሳጥቷታል፣ እውነቷን በልቷል። ለገንዘብም ይሁን ለተለያዩ ነገሮችም ይሁን እንግዲህ ዶክተሩ ተገዶ ነው። በእርግጥ ግን ደግሞ እውነታን ስለበላባት፣ እሷ ግን ያችን እውነታን ለማውጣት አሁንም ወደፊትም ትታገላለች ብዬ አስባለሁ። በእርግጠኝነት አባቷ አባቷ ከህክምና እንግዲህ ጨርሷል፣ ወደ ደሴ ይመለሳሉ ወይንስ ደግሞ እዚህ ጋር ያለውን ነገር ለአባቷ አሳውቃ ሁሉን ነገር እንግዲህ ኖላዊ ከአቶ መስፍኔ ጋር ተገናኝተው ያወሩበታል ወይ የሚለው ነገርም እሱም እንግዲህ ሌላ ጉዳይ ነው። ምክንያቱም እንደዚህ እያሳከመውን ወይንም ደግሞ ከዚህ ሁሉ ነገር ያወጣውን እንግዲህ አቶ መስፍኔን በእርግጠኝነት አግኝቶ እንደሚያመሰግነው እና እንደሚያወሩ እርግጠኛ ነኝ ብዬ አስባለሁ። ከዚህ በፊት እንግዲህ አቶ መስፍኔ ኖላዊን ማግኘት እፈልጋለሁ፣ ሐኪም ቤት ከሆኑ ሂጅ ልጠይቃቸው በማለት ሀናን ጠይቋት ነበረ። ስለዚህ ወደዚያ ቤት ወይ ሀና ለማመስገን ትሄዳለች፣ ወይንም ደግሞ ኖላዊ አብሮ ሊሄድ ይችላል። አሊያም ደግሞ አቶ መስፍኔና ሀና የሚገናኙበት አጋጣሚ ይኖራል። በህክምናው በተለይ ቀጥታ ሂዳ ታመሰግናለች ብዬ አስባለሁኝ። እንደዚህ ዝም ብላ አትቀመጥም። በዛ ነገሮች እንግዲህ አንዳንድ ነገሮች ሊከሰቱ ይችላሉ። ሌላው እንግዲህ ስለነ ተምቹና እንዲሁም ደግሞ ስለ አሲር ነው። አሲር እንግዲህ አሁን ላይ መስማት የሌለበትን ነገር ሰምቷል። ግን ደግሞ እንኳንም ሰማ። ምክንያቱም አሁን ላይ ከሃናም ጎን ነው። በእርግጥ እስካሁን ግን ደግሞ የበለጠ የእሷን እውነተኛ ነገር የልጅነቷን ነገር እንግዲህ ቤተሰቦቿ ስለቀማች እና አስመስላ ስለገባች ስለ ርግብ ያለውን ነገር ለማጣራት እጅግ በጣም የሚጠቅም ነው። እንግዲህ ተምቹ ያው የሃናን ሁኔታ እና ሲያወሩ ስለሰማ ያደረገው ስራ እጅግ በጣም እየከነከነው ስለነበር ከሆስፒታል ራሱ መቀመጥ አልቻለም። ምክንያቱም ከሃና ላይ ያደረሰባት እና ያደረገው ስራ እጅግ በጣም ከባድ ስለሆነ ለሱ እያስጨነቀው ስለነበር መረጋጋት ስላልቻለ ሲደናበር ሲወጣ ነበረ። ምንድን ነው የሆንከው በማለት እንግዲህ ወንድሞ እንደ ራሱ ሆኖ የሚያስብለት ተምቹ ጠይቆት ነበረ። ተምቹን አሴር ጠይቆ ነበረ ምንድን ነው እንደዚህ እያወራው አንተ እንደዚህ ብር ብለህ የምትሄደው ምክንያት ግን ንገረኝ። ምንድን ነው የሆንከው ከዚያ እስር ቤትስ ምን አስነኩ? በማለት እንግዲህ ጠይቆት ነበረ። እሱም እንግዲህ የእነ ሀና ቤት መሆኑን በፍጹም አላቅም ነበር የእነ ኖላዊ ቤት በሆን መሆኑን አላቅም፣ ግን ደግሞ እነሱን ከማወቄ በፊት እያደረግኩት ስራ ነበረ እና በዚያ ነገር ነው እሱ ምንድን ነው ግልጽ አድርግልኝ ብሎ እንግዲህ እሱም ሲያስጨንቀው በቃ የሀና ሰውዬውን ፎቶና እንዲሁም መስቀሉን አንስቼ አሳልፌ ለሰው ሰጥቻለሁኝ፣ በማለት እንግዲህ ይናገረዋል። እውነት ነው ወይ ይሄን ነገር አድርገዋል ትክክል ነው ወይ? በማለት ደግሞ ጠይቆት ነበር። እንግዲህ እተምቱም እንዳደረገውና ያን ነገር እንደሰራው እንግዲህ ተናግሯል። ያው አሴር እጅግ በጣም ነበር እየደነገጠው በሰማው ጉዳይ። እንዴት እንደዛ ይሄን ነገር ታደርጋለ? ልጅቷን እኮ ህይወቷን ነው የቀማኸው፣ በማለት እንግዲህ ያው እንዲሁም ደግሞ ተምቹ ወንድምና ወንድምናቸው ወንድም ናቸው እጅግ በጣም ይዋደዳሉ እንግዲህ አንዱ ሲወርቅ አንዱ ሲነሳ በቃ ሲቆጡ ምን ሲሉም እጅግ በጣም ነው እሱ አሁን ተምቹ ራሱ ማለት ነው አሴር እየደበደበው ባለበት ሰዓት ራሱ ተምቹ ምንም እንኳን እሱን አንድም አልነከው ለመከላከል ራሱ እጅግ በጣም እንትን እያለ ነበር ማለት ነው እና በጣም ደስ የሚሉ በፍቅር ማለት ነው ያው ከድሮ ጀምሮ አብረው ስላደጉ እንግዲህ ያው ሁለታቸው ተጋግዘው ነበር ለሁሉም ነገር እና ያው ሲያጠፋ፣ እንግዲህ ተምቹም አሴር እንደታላቅ ወንድምም ሁልጊዜ እየቆጠዋል። ዛሬም እንግዲህ ጥፋቱን በጣም እጅግ በጣም ጥፋት ስለነበረ ሲደበድበው ነበረ። ተምቹ ደግሞ ምንም አይነት ነገር መልስ እንኳን አልሰጠም ማለት ነውና በጣም ነበር የቀጠቀጠው። እንዴት እንደዚህ ነገር ታደርጋለ? ጭራሽ ከሷ ላይ እንዴት የሷን ነገር ሰርቃ አሳልፈ ለሰው ትሰጣለ? በማለት እንግዲህ ቀጥቅጥ አድርጎታል። ከዛ እንደሄደ እንግዲህ ያው አሲርና እንዲሁም ደግሞ ተምቹ በእርግጠኝነት አሁንም ይቅርታ ይጠያየቃሉ። ይቅርታ ከተጠያየቁ በኋላ ደግሞ በእርግጠኝነት ስለ ሀና ያለውን ጉዳይ እውነታ ደግሞ ያወጡታል ይሆናል ብዬ አስባለሁ። ምክንያቱም አሁን ላይ የእሷን እውነታ ለወጡ የሚችሉት ሁለታቸው ብቻ ናቸው ማለት ነው፣ ተምቹ እንዲሁም ደግሞ አሴር። በእርግጠኝነት ያም ፎቶ የተቀበሉት እና መስቀሉን የተቀበሉት እና ወይዘሮ ባዮሽ እና የነሱ አብረው የሚሰሩት እነሱ ሁለታቸው አፋጠው ሊያገኙት ይችላሉ። አብረው ይሰራሉ፣ በተለይ ተምቹና አሴር ማለት ነው። ሀና ሳታቂ የሀናን ነገር እያስመልሱላታል፣ እውነተውም እንዲወጣ ይደረጋል። አሊያም ደግሞ እርግብ እየገባቸው ሀስተኛ ልጅ እንደሆነች ያለውን ነገር እንግዲህ ከሰላም የምጋ እንዲሁም ደግሞ አሴር ስለሚግባባ አብረው በእርግጠኝነት ይሰራሉ። የሀናን እውነታንም ያወጡላታል ብዬ አስባለሁ። ሀናን በእርግጠኝነት ራሷን ለማውጣት ትታገላለች። ምክንያቱም እንግዲህ ዶክተሩ እያደረገውን ነገር በግልጽ አሁን ላይ አውቃለች ማለት ነው። ከጀርባ የሆነ ነገር እንዳለ አውቃለሁ እንዳወቅኩብን እንድነግርህ እፈልጋለሁኝ በማለት እንግዲህ በኩራት ነበረ ስትናገረው የነበር። አሁን ላይ አባቷም እንግዲህ ደናስ እስከሆነ ድረስ ስለሁኔታውም በእርግጠኝነት ታወያየዋለች፣ ትነግረዋለች። እንግዲህ አባቷም ለየት ያለ መፍትሔ እያመጣሉ እንግዲህ ኖላዊ በእርግጠኝነት ከወይዘሮ ባዮች ጋር የሚተዋወቁ ይመስለኛል። እንግዲህ የድሮ ማለት ነው እንግዲህ ትውውቃቸው ታቃላችሁ። አለ ያው ወይዘሮ ባይ ስለ ሀና በእርግጠኝነት በደንብ ስለምታውቅ ነው። እንዲሁም ደግሞ ኖላዊን ስላወቀቻቸው ነው። የሷን ነገር እንግዲህ አንስታ እንዲሰርቅ ተምቾ እንዲወስድ ያደረገችው ማለት ነው እና ከጀርባ በእርግጠኝነት ወይዘሮ ባዩሽ ታውቃለች። ያ ማለት ወይዘሮ ባዩሽ የምታውቀውና ኖላዊ የሚታዋወቁ ከሆነ በእርግጠኝነት እውነተው ወደፊት አብሮ ይወጣል ብዬ አስባለሁ። ግን ደግሞ ያው እጅግ በጣም ደግሞ ታሪኩን እንትን የሚለው ደግሞ ልክ ኖላዊ ተሽሎት ወደ ደሴ ከሄዱ በኋላ ነው ማለት ነው። ግን ደግሞ ወደ ደሴ ከሄዱ በኋላም ደግሞ በእርግጠኝነት እንግዲህ ወይዘሮ ሜላት እንግዲህ ትክክለኛ ልጇን ትፈልጋለች አናን በመፈለግ ደግሞ በጣም እንትን እንደምትን ነው ተስፋ ማደርገው። ምክንያቱም ያው እርግብና እንዲሁም ደግሞ ወይዘሮ ባዩሽ ምጥምጥ አድርገው ከበሏት በኋላ የምትነቃ ይመስለኛል። እና ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ የበዛልኝ መልካም ጊዜ ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ተንሰብት ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሆኖ፣ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።